የተዘፈነላት ጋይስ በነገራችን ላይ ዳኒና ፀጌ እንግዲህ ከነሱ ጋር ሊመጡ ነው። እንዳይመጡ ከነሱ ጋር ይራቁ ከነሱ ጋር ከመጡ ማየት አንፈልግም ስትሉ እንግዲህ ይኸው ሊመጡ ነው። ቤተሰብ ምን ይሻለናል አናቅም። ሌላ ደግሞ በዚህ ደስታ ሙቪ ቢኖርበት በዛሬ እውነት ለመናገር ያ በጣም ደስ ይለኝ ነበረ። ነገር ግን አልኖረም። ምንም ማድረግ አይቻልም። ጊዜ የሚፈታው ነገር ይሆናል ማለት ነው። ውድ ቤተሰቦች እንዴት ዋላችሁልኝ? ደህና ዋላችሁልኝ ወይ? ከእኔ ጋር ሁሉ ሰላም ነው። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እስከመጨረሻ ተከታተልኝ። ሩታዬ እንግዲህ ዛሬ አለምሽ ዛሬ ነው ተብላ፣ በመቀጠል ደግሞ ዳኔ እውነትም ትኬት ቆርጦላቸው ነው። የምር ጀግናና ጎበዝ ነህ። ትኬት ከቆረጥ ከላቸው ከሆነ ችግር የለም። እና ማለት ነው፣ ውድ ቤተሰቦች፣ ትላንትና አሞኛል ሲል ሌላ ታሪክ ውስጥ ይገባል፣ ሌላ ታሪክ ይፈጥርብናል ብዬ ፈርቼው ነበረ። ምክንያቱም የተንከሲ ስራ ስላለበት ማለት ነው። እና ተንከሲ ስለሆነ ልጅና ነገር ግን አልሆነም። ሌላ ደግሞ ሙቢ እንግዲህ ለአብርሽና ለሩታ ስል እሳተ ጎመራ ራሱ ቢሆን እገባለው፣ ለነሱ ለእነሱም አልሆነው የለም እኔ ወንድምነትና እህትነት ነው የምፈልገው ብሎ እንግዲህ ተናግረዋል። ሌላ ደግሞ በሳልናገር ማላልፈው ነገር ቢኖር እሱ ወደ ዱባይ ይቅርና ወደ የትም እመጣለሁ ብለዋል። ከመጣ ደግሞ እኔ ደስ ይለኛል፣ ግን ፓስፖርት ያለው አይመስለኝም። ነገር ግን የወሬ ጥማት እኔ እጠይቀዋለሁ ማለት ነው ውድ ቤተሰቦቼ፣ ፓስፖርት ካለው ማለት ነው እኔ ትኬት እቆርጥለታለሁ። ከፈለጋችሁ በግበሉኝ ያስፈለጋችሁ ምንም በሉኝ፣ አይመለከተኝም። ምክንያቱም ወንድማችን ነው የሁላችንም ወንድማችን ነው። ትናንትና መልካም ስራ ሰርተዋል፣ ጥሩ ነገር ሰርተዋል። ለዛሬ እንዲበቁ ያደረገው ሙቢ ነው። ምክንያቱም አብርሽ ሕይወት በመራች መንገድ ተመራ ብሎ ሲገፋ የነበረ ጊዜ እሱ ነው ብዙ ነገር የቀለበት ፕሮግራም እንዲካሄድ ራሱ እያፈጣጠነ የነበረው እሱ ስለነበረ ማለት ነው። እና እኔ በዚህ ቦታ ተባብረዋለሁ። ፓስፖርት ያለው የሌለው ግን ደውዬ እጠይቀውና እምነግራችሁ ይሆናል ነገ እሱ የእሱ ጉዳይ ነገ ያወራበታለሁ ውድ ቤተሰቦቼ፣ ነገር ግን እኔ ሙቢ አሁን ለመናገር በጣም ነው ያሳዘነኝ ዛሬ ሲያወራ ማለት ነው። በቃ ከመንዴ ልበላችሁ እናንተ። እኔ አንዳንዴ የትኛውም ሰው ሆን እንደዚ አይነት ነገር አዝኖ ሲያወራ እንባ ነው የሚያንቀኝ እንባ ነው የሚቀድመኝ። ለምን እንደሆነ ራሱ አላቅም ና አንዳንዴ የሆነ ሰው ከፍተቱ ራሱ ሲያወራ ካየው ማጽናናት ሳይሆን እንባ ነው የሚቀድመኝ። በቃ እኔ እኔም ብላ ማጽናናት የፈለገ ነገር ቢፈጠርበት የሰው ልጅ አጠገቡ አልደርስም። ለምን በቃ እኔ ከሱ የበለጠ አልቃሻ ስለሆንኩኝ ማለት ነው። ውድ ቤተሰቦቼ፣ ለማንኛውም የሙቢሻ ነገር እውነት ለመናገር እኔ ጨንቆኛ እስክደውልላችሁ ድረስ ቪዲዮ ፖስት ጣ እሄዳለሁ ማለት ነው። እና ሩታዬ እንኳን ለዚህ ቀን አበቃችሁ ብለን ጨርሰናል መሰለኝ። መጨረሻው ደግሞ አምሮ ደምቆ ቀጥሎ ደግሞ ያው ቀለበት ፕሮግራም አካሄዳችሁ ጨርሳችሁ ስትመለሱ እንኳን ደስ አላችሁ ብለን እንትን እንላለን ማለት ነው። ምንድነው መብሩክ ነው የሚባለው፣ አሁን እንላችኋለን። በመቀጠል ደግሞ ሰርጋችሁ ደግሞ ሲያበቃ በቃ እንደዚህ እንቅልፍ ያጣች ነፍስ ትኖራለች እስካሁን ድረስ። ስለዚህ አዳሜ እንቅልፉ በሰላም ይተኛል ማለት ነው እና እውነት ለመናገር እኔ ደስ ብሎኛል ማለት ነው፣ ሁላቸውም መምጣታቸው፣ ሁላቸውም እንደሚመጡ ያው። መጀመሪያ እውነት ለመናገር ዳኒና ጸጌን ያላቀም መምጣታቸው፣ እነሱ ይመጣሉ ብዬ አላሰብኩም ነበረ። ነገር ግን ዙረት ሀብ ስለሆኑ እንደማይቀሩ እንትን ውስጤ ነገር ነበረ። ለምን ዙረት ሀብ ናቸው ልጆቹ። እንትናቸው ራሱ ሞተራቸው ራሱ የአብርሽን ካለ አብርሽና ሩታ ያው አይንቀሳቀስም። በነገራችን ላይ ቪዲዮ ራሱ ቢሰሩ እናየላቸውም። አስራአምስት ቀን በሙሉ አብርሽና ሩታ ዱባይ ሆነው አስባችሁታል። እነሱ እዛ ቪዲዮ ቢሰሩ ቢፖስቱ ራሱ እናየላቸውም። ስለዚህ ከዚህ ሁሉ ተከትለው ቢመጡ ይሻላል ማለት ነው እና ቦርሳ ቦርሳ ሩታ ጸጌን ዳያንትን አድርጋያት ቦርሳሽ፣ አብርሽ ደግሞ ዳኔን ቦርሳ አድርግ እና ሙቪ ደግሞ አስፈላጊ ነው እዚህ ጋር ማለት ነው። ነገር ግን የፓስፖርት ጉዳይ የሌላ ሌላውን ጉዳይ አጣርቼ የምነግራቸው ይሆናል። እውነት ለመናገር እንዴት እንደጓጓ እኔ ነኝ የማውቀው። ምክንያቱም መምጣት አለበት ልጁ ማለት ነው፣ በቃ ያለምንም ጭቅጭቅ እንደዚህ ነው፣ በዚህ ወጣ በዚህ ወረደ። ፓስፖርት ደግሞ በአፋጣኝነት ማውጣት ይቻላል። ስለዚህ ይህ ልጅ ደግሞ እኛ ማየት እንፈልጋለን ማለት ነው። ውድ ቤተሰቦች፣ አብርሽ በእርግጥ ማታ አብራርተዋል። እሱም አንዳንድ ሰው ቤተሰቡ ይረዳል ብዙ ነገር ያደርጋል ሲል ነበረ፣ የታወቀ ነው። ይህ ደግሞ እውነት ለመናገር ደካማ እናት አለችው ወንድም አሉት ብቻ ብዙ ነገር አለ። ሁሉም ነገር በሚዲያ አይፖሰትላችሁም፣ አይነገራችሁም። እና ያ ያ ነገር ስላለ እናቱ እዚህ አገር ለፍታ ደክማ ነው እየሄደችው። በነገራችን ላይ ስለዚህ ሳይሳካላት ሄደች። ብዙ ነገር አለ። እኔ መለፍለፋት አግባብ ነው ብዬ አላስብም። እና ያ ያ ስላለ እናቱን ይረዳል ብዙ ነገር አለበት። ዩቱብ ቻናሉ ደግሞ ይሄ ሰሞን ወርዶ ነበረ እየታየለውም እና ትኬት ደግሞ እስከ ሰላሳ ሺህ ነው መሰለኝ፣ አይደለም እስከ ሰላሳ ሺህ እስከ አርባ ሺህ ይሆን ብቻ ባለ አይደለም፣ ከዛም የሚቀንስ ይመስለኛል። ለማንኛውም እሱ ስለ ትኬቱ መጠየቅ ይችላለሁ ችግር የለውም ማለት ነው፣ ውድ ቤተሰቦቼ። እና ይመጣል ግዴታ ነው መምጣት አለበት። ያለ ምንም ጭቅጭቅ፣ በዚህ ወጣ በዚህ ወረደ ብሎ ነገር የለም ትኬ ከሆነ ወይም ደግሞ ፓስፖርቱን ከሆነ እሱን አይገድበውም፣ ባጭሩ ማለት ነው። ሌላ ነገር እስከሌለ ድረስ እና ውድ ቤተሰቦች፣ ለማንኛውም እኔ በውስጥ መስመር እውነት ለመናገር እንዳልተጣሉ ምንም ነገር እንደሌለ ነው። ዛሬ ግን ቪዲዮ ላይ ሳስታውለው ያናክል፣ አይደለም፣ አይደለም፣ ወንድምነትና እህትነት ነው የምፈልገው ብለዋል። በመቀጠል ደግሞ እኔ እንትን ምንድን ነው ችግር የለብኝም። እሳተ ጎመራ ራሱ ቢሆን እገባለው መልካም ነገር የምመኘው የነሱ መልካም ነገር የምመኝላቸው ከሰው ሁሉ እኔ ነኝ ብለዋል። እናቃለን። ይሄንን እውነት ለመናገር ይሄ ልጅ በጣም የዋህ ነው ከመጠን በላይ ሙቢ ማለት ነው። እና የዋህ ነው፣ ለየትኛውም ሰው ለየትኛውም ሰው በነገራችን ላይ ቅርብ ነው። በውስጥ መስመር ስታወራቸው እና በሚዲያ እንዳደሉም ይላሉ አንዳንድ ሰዎች። እና ይሄ ደግሞ ያው ነው። እንትና ሙቢ ማለት ነው። እኔ አላቅም። ለእኔ እንደዛ ነው እውነቴ ነው የምላችሁ። ለእኔ እንደዛ ነው። እኔ ቆይተዋል ከእሱ ጋር መገናኘት ከጀመር ዋትሳፕ ላይ የሚሆን ቴሌግራም ላይ ቀጥታ መስመር ግን ያ ስልክ አይሰራም ማለት ነው። ለምን? የዛኔ ነው የዘጉት ከሩታና አብረሽ የሆነ ጊዜ ግጭት የተፈጠረ ጊዜ የዛኔ ነው የተዘጋው የተቀየረው። ውድ ቤተሰቦች ለማንኛውም ችግር የለብንም። እሱ አጠያቂ የላችሁ ፓስፖርት ያለው የሌለውም በአፋጣኝነት የሚወጣም ከሆነ ማድረግ በመቀጠል ምክንያቱም መምጣት ስላለበት ነው። ይሄ የምላችሁ ውድ ቤተሰቦች፣ እውነት ነው የምላችሁ መምጣት ስላለበት በቃ ያለምንም ጭቅጭቅን ያላችሁ ነገር በሉ። አንቺ በግ እናትሻት ረጂም እናትሽንጥ እኔ እረዳለሁ። የምር እኔ ጀግና ሴት ነኝ ለራሴ ማለት ነው። እና ዝም ብዬ በዛ በዚህ የምል ሴት አይደለሁም፣ ዝርክርክም ሴት አይደለሁም። እና ለአንዳንድ ቦታ ደግሞ በቃ መሆን ያለበትን ነገር አደርጋለሁ የምር እኔ አደርጋለሁ። መሆን ያለበትን ነገርና ማድረግ ያለብኝን ነገር ጠንቅቄ አውቃለሁ። ስለዚህ ስለዚህ ለዚህ ቦታ ማንም የሚገድበኝ የለም። ማንም ምንም ነገር ቢለኝ አልሰማም ማለት ነው እና ይሄ ነው የምላችሁ ውድ ቤተሰቦቼ። ሙቢሻ ደግሞ ትመጣልናለ። ከፈለጋችሁ የት ለየትኛውም ሰው ከጎናችሁ ነኝ አለኩ ለተመልካችሁ እራሱ ማለት ነው። አስባችኋል። በፈለጋችሁኝ ሰዓት እኔ አለሁኝ። ላሮሽና ላሮቻን ብለዋል። ለተመልካችሁም እንግዲህ እንደዛ ተናግረዋል ማለት ነው። እናቃለን ሙቢ አብርሽን በነገራችን ላይ የዋህ ነው። ብዙ ነገር አድርጓል። ያደረገው ደግሞ ዩቱብ ቻናል ከፍቶ ከሰው ጋር አስተዋውቆ ሼርም እያደረገ ብቻ ብዙ ነገር አይተናል። በነገራችን ላይ ሁላቸውም መስዋዕትነት ተከፋፍለዋል። እና ዛሬ ላይ ደግሞ የነሱ መጣላት አንፈልገውም። የትኛውም ተመልካች አይፈልገውም። የነሱ ውዴታና ወይም ደግሞ ፍቅር አብረው እንዲመጡ እንፈልጋለን። ይህም የዘውትር ምኞቴ ነው ማለት ነው እና ይሄ ስለሆነ የሚያስደስተን ስለዚህ ወሬ ያመጣላችኋለሁ ማለት ነው። እውነት ለመናገር ይሄማ ጠያይቅ የፈለገ ነገር እኔ የትኛውም ሰው የትኛውም ይሆን ማንኛውም ሰው ምንም ይበላኝ ምንም ስለ ሰው አይመለክልም። በነገራችን ላይ እኔ ስለ ሰው ግድ አይሰጠኝም፣ የምር ግድ አይሰጠኝም። በጨራሽ ለምን እንደሆነ አላውቅም። ምንም ብባል ምንም የፈለገ ነገር ብባልም ምንም መስሎ አይታየኝም። ስለዚህ እኔ የእነሱ ሰላም እና አንድ መሆን ስለምፈልግ የተቻለኝን ነገር በሙሉ አደርጋለሁ ማለት ነው። ውድ ቤት ሰዎች ለማንኛውም ሰላም ሁኑልኝ፣ በያላችሁበት ላይክ እያደረጋችሁ ለማንኛውም